ማን ይታያቸዋል? አሁን አይ፣ ልኮን ተባበረ አብረ ነው ተነሱ፣ ውስጥ እንብላ እንዴ፣ እኔ አንተ ጋር ጎረምሳ ጋር ምን ይሰራልኛል? እንደ እሷ ጋር ነው እራት ቀጠሮ ይዘናል። ሱፍ ለብሰና ብላይ ነው። ሱፍ ለብሻለሁ። ይሁን ሙሉ ሱፍ ቶፊቅን ጤንነት እየተጠራጠርኩት ነው። ፉፉ ደግሞ ለዚህ ድርጊት ቶፊቅን ይቅርታ መጠየቅ አለበት፣ ምክንያቱም ጤነኛ አይደለም። ታሟል፣ አይደለም? ታሞ እንደገና ሕመሙን የሚያባብስ ነገር ነው እያደረግ ያለው እንደዚያ አይደለም። ነገሮችን ማስተካከል ያለበት ተረጋግተ ነው። ቢያንስ እንኳ የማይጎዳችሁ ነገር ከሆነ እንደዚሁን እንደዚህ ይደረግ ካለ ኦኬ ብላችሁ ወደ ራሱ እስከሚመለስ ድረስ ቀርቡት። የሚላም ደግሞ ያመጣችኋት እናንተ ናችሁ። እናንተ ባታመጣት ኖሮ አትመጣም፣ እርግጠኛ ነኝ። ይሄ ሁሉ መነሻው እናንተ ናችሁ። ቅጥታ መነሻ እስኮላችሁ ድረስ ለምንድነው የማታስተካክሉት? ልጁን ይዤ እሄዳለሁ አልገኝበት ቦታ ልጁን ይዤ እሄዳለሁ እያለች ሄደውእናቅም ገብተዋል። ይሄ ደግሞ የሆነው በእናንተ ምክንያት ነው። እናንተ ህዝ ውስጥ ብሎ ረ የሉጅ ታክስት የአብርሽ ጥፋት የአብርሽ ነው እንጂ የጓደኞቹ አይደለም። ሄርሜላ መጣችም ቀረችም እነሱ አስተዋውቋትም ወሰዷትም ምንም አብርሽ ከሌላ ሴት ጋር መሄዱ አይቀርም ነበር። ለመጀመሪያ ጊዜ ነው ደካ ሄርሜላ ጋር እንደዚህ አይነት ነገር ሲያደርግ፣ ከሌሎች ሴቶች ጋር እኮ አሸሸ ገዳሜ ሲል ነበር አደለ? እከሌን ወዳት አለው ፍቅረኛ የነበረች ሚስቴ ነበረች ስንት ነገር ሲያደርግ አልነበረ እንደ ከሄርሜላ ውጪ። ሄርሜላ አሁን ላይ የመጨረሻዋ ሴት ናት፣ ምናልባትም ማለት ነው። እንጂ የአብርሽን ጥፋት አሁን ወደ እነዚህ ጓደኞቹ አይደለም ማላከክ። የአብርሽ ጥፋት የአብርሽ ነው፣ አለቀ። ማስተካከል ካለበትም የሚያስተካክለው እሱ ራሱ ነው፣ ህጻ ልጅ ስላልሆነ ማለት ነው። የልጅ አባት ነው ደግሞ አሁን በቃ ነገሮችን በራሱ ነው ማስተካከል ያለበት። የእሱን ጥፋት ግን ወደ ሌሎች ባሸጋገር ነው ቁጥር እሱ ጥፋቱን ማየት አይችልም። አሰላሙ አሌይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ልኝ ውድ ቤተሰቦቼ ያለውላችሁ። ዛሬ እንግዲህ እነ ሶፊ ከመሸ ነው የመጡትና እኔ እውነት ለመናገር ቶፊቅ የእውነት ታመመ እንዴ ብዬ እንዳስብ አድርጎኛል ከመሸ ፎቶ ማኑ ቪዲዮ ፖስት በማድረጋቸው። በእርግጥ ቪዲዮ ላይም አንዳንድ አጠራጣሪ ነገሮች አሉ። የእውነት ቶፊቅ አብዷል እንዴ እንድል አድርጎኛል ለአንዳንድ ድርጊቶቹ ምናምን ነገርና ትናንት እየቀለደባቸው ነበር የመሰለኝ። ዛሬ ግን መጨረሻ አካባቢ አይታችሁት ከሆነ ሶፊን ለረጅም ደቂቃ ነው ያፈናት። እንዲህ እንዳተነፍስ ሁሉ አድርጎ ነው ያፈናት ተውፊቅ ማለት ነው። እና ያ ነገር አጠራጥሮኛል። በዛ ላይ ደግሞ ፉፉ እንግዲህ የሆነ ፎቶ በመስኮት ወርውሮበታል። ያንን ፎቶ እንግዲህ ሶፊ ናት ያስቀመጠችው። ያንን ፎቶ የማስቀመጥም የመደበቅም የመጣልም መብት ያላት ሶፊ ብቻ ናት። አንተ አይደለም በቃ ያ አይመለከትም። ሶፊ ናት ምንም ነገር ማድረግ ያለባት እንጂ አንተ አንስተ ልጥለው አይገባም ነበር። አንደኛ እዚህ ጋ ተውፊቅ ታሟል አይደለ? ከታመመ ሕመሙን የሚያባብስ ነገር አይደለም ማድረግ ያለብህ። ራሱን አያቅም፣ የሚያደርገውን ነገር አያቅም፣ የሚናገረውን ነገር አያቅም። በዛ ላይ ደግሞ ከተናገረው ካደረገው ነገር ያን ያክል የከፋ ነገር ምናምን እንደዚህ ይህን ያክል የሚባል የከፋ ነገር አላደረገም። ሲጀምር ምንም የከፋ ነገር የለውም። በቃ ፎቶ እዛ ተቀምጧል። እሱ ፊት እንደዛ መጣል አልነበረብም። በቃ አይደለም ልትረዳው ይገባል። ፈልጎት አይደለም መቼም፣ እንደዚው ነው ፈልጎት አይደለም። ሲቀጥል ከታመመ ደግሞ ወደ ጤናው እስከሚመለስ ድረስ ማድረግ ያለባችሁን ነገር አድርጋችሁ ወደ ጤናው እንዲመለስ ካደረጋችሁ በኋላ ከዛ በኋላ ማንኛውንም እርምጃ ብትወስዱ ኢትስ ኦኬ፣ ችግር የለውም። ግን አሁን ላይ ህመሙን እያባባሳችሁት እንደገና፣ እናንተም ችግር ውስጥ እሱም ችግር ውስጥ እንዴት ነው ይህንን ነገር ልትፈቱት የምትችሉት? ገብተዋላ። ስለዚህ ነገሮችን በተረጋጋ መንገድ ነው መፍታት ያለባችሁ። እዚህ ጋ አሁን እሷ ልትጋብዘኝ ነው እንደዚህ ሱፍ ለብሼ መጣሁት። እሺ በቃ አውነት ተወጣለ ምናምን ጋብዛችሁት መመለስ፣ ምናልባትም ሰላሙን ይሰጥ ይሆናል ከሷ ጋ ሲውል ወይ ደግሞ ከናንተ ጋር ሲውል ምናምን ስትገባበዙ፣ ጥሩ አየር ሲወስድ ግን የሚያባታጭ ነገር አሁን እዛ ጋ ፎቶውን ስጥልበት አለቀሰ። ይህንን ፎቶ ደግሞ ይወደዋል በነገራችን ላይ ይወደዋል። ስለተሰበረ ምናምን አላዘንኩ፣ ፎቶ ፎቶ ነው። ተሰበረ ተቃጠለ፣ ምንም ችግር የለውም። እና ያው በመስኮት አውጥቶ ሲጥልበት የሚወደው ፎቶ ነው። ቁጭ ብሎ አለቀሰ። ከዛ በኋላ ግን እታች በብስጭት በራሱ ጊዜ ፎቶ ምናምን እንግዲህ እንትን ጣውላ ላይ የተሰራ ፎቶ ነው። ጣውላው እንዴት አድርጎ እንደሰበረው አይታችሁታል። ሰባብሮ ገነጣጥሎ ምናምን የጣለው እና ይሄ ምንድን ነው የተረዳሁት ነገር፣ በቃ የበለጠ ብስጭት ውስጥ ነው የከተታችሁት፣ የበለጠ በሽታው ልታባብሱበት ነው። እና እንደዚህ አታድርጉ ፉፉ ማለት ነው፣ እንደዚህ አታድርግ። እንደውም ይቅርታ ጠይቀው አሁን ማለት ነው በቃ እንዲረጋጋ። ይህ ነገር ወደ ከፋ ነገር ከመሄዱ በፊት ይቅርታ ጠይቀው፣ በሰላማዊ መንገድ ነገሮችን ለማግባባት፣ ነገሮችን ለመፍታት ሞክር። እኔ እንደዛ ነው መመክርህ። ምክንያቱም በእንደዚህ አይነት ነገር ምንም ነገር ሊፈታና ሊስተካከል ስለማይችል ማለት ነው። ስለዚህ አሁን ሶፊ በነገራችን ላይ በሁለት አጣብቂ ነገር ውስጥ ነው የገባችው። እዚህ ጋር ፉፉም እየተረዳት አደለም፣ እዚህ ጋርም ቶፊቅ ታሟል። እኔ በዚህ መካከል ልጅቷ እንዳታሳብዷት እንዳታብድ ነው መፈራላት። እሷ ራሱ ማለት ነውና፣ ያው እንግዲህ ለማንኛውም እንግዲህ አስተካክሉ፣ በቃ አስተካክሉት። ይህንን ነገር በሰላማዊ መንገድ አስተካክሉት። ቶፊቅም እንዲጎዳ አንፈልግም፣ ሶፊም እንድትጎዳ አንፈልግም፣ ፉፉ አንተም ብቶ እንድትጎዳ አንፈልግም። በቃ የማናቸውንም ጉዳት ስለማንፈልግ በሰላማዊ መንገድ መፍታት አለባቸው ብዬ ስለማስብ ነው እንደዚህ አይነት ሀሳብ የምሰጠው። ወደ እነ ሩታ ስመጣ ሩታ ልጇን ይዛ ልጠፋ ነው አለች። አክስቷ ግን ወዴት ነው የምጠፋው አርባ ቀን ሳይሞላት የወሊድ ደም የሚባል አለ ሳትደርቅ ወዴት ነው የምጠፋው? መቼም ወደ ሱዳን መሆን አለበት። እነ ትክክል ማለት ነው እንዛጋ ክስቷል ዝም ብላችሁ ትክክል ትክክል ትክክል። እናንተን ይዞ ነበር በጭንቅላታችሁ። ትክክል ላለች ቲክታክ ላይ አንዷ ማለት ነው ለከውነት አላ ትወድ አይደለም ዝም ብላችሁ ትክክል ትላላችሁ። እንደምንዋ ነው ትክክል? አሁን እዚህ ጋ እኮ የአብርሽን ጥፋት ወደ ጓደኞቹ እያላከከች ነው ሄርሜላ። እንዳጋጣሚ ሆኖ በጓደኞቹ ምክንያት ተዋወቁ አደለ ከአብርሽ ጋር ጓደኛ በቃ ጓደኛ ነው። የጓደኛ ልክ አለው። የጓደኛ የራሱ የሆነ ቦታ አለው። ትዳር ህይወት የሚባል ደግሞ በቃ ሌላ ነገር ነው። ህይወት በእኛ ህይወት ወይንም ደግሞ በትዳር ወይ ደግሞ በፍቅር ህይወት ወይ ደግሞ በትዳር ህይወት አይደለም ጓደኛ ይቀርና ቤተሰብ ለራሱ አይገባም። ገባቸው። ስለዚህ ከሄርሜላ ጋር ስለተዋወቁ፣ አጋጣሚ ሆኖ በጓደኞች ምክንያት ስለተዋወቁ ምናምን ሩት አንተ ከሄርሜላ ጋር ፍቅር ጀምሩ ማነው ሄርሜላን አፈቅራት ከሄርሜላ ጋር መሆን አለብህ ከሄርሜላ ጋር መቀጠል አለብህ ብለው አይደለም የሚያስተዋውቁት። ይህን ነገር እናውቃለን። አብርሽ ደግሞ ሄርሜላ መጣችም ቀረች በእነሱ አልተዋወቁም ሲጀመር። ሩታን አልፈልግሽም እያለ ከስንት ሴቶች ጋር ነበረ? ፍቅረኛ የነበረች ጓደኛ የነበረች አፈቅራታለሁ ሀታ ጽጌ ለራሱ አፈቅራታለሁ ብሎ ሩታን ጥሎ ምናምን ከጽጌ ጋር ለራሱ ስትን ስንት ነገር ሲያደርጉ አልነበረ እንዴ? ስንት ነገር ሲያደርግ አልነበረ እንደ ከብዙ ሴቶች ጋር አሸሼ ገዳሜ ሲል አልነበረ እንዴ? ስለዚህ ሄርሜላ መጣችም ቀረችም ገብቷቸዋል። አሁን ላይ ማለት ነው። ሌላ ሴት ጋር መሄዱ አይቀርም ነበር አብርሽ። በቃ ይሄ ልማዱ ነው። ሩታን አልፈልግሽም እያለ ሌላ ሴት ጋር መሄዱ ልማዱ ነው። ስለዚህ የእሱ ጥፋት በጓደኞቹ እንትን ሌላ አይችልም ሊሸፋፈን አይችልም። በቃ ይሄ የሱ ጥፋት ነው። ማስተካከል ካለበት እሱ ራሱ ነው ማስተካከል ያለበት። ሲቀጥል ደግሞ እርታ ራሱ ብትሆን ማለት ነው። በመውልጃ ሰዓት ቡታጅራ ከሄደች በኋላ በቃ አዲስ አበባ ነው ምናምን ብላ ሄደች። ከዛ አብሪሽ ጋር አንድ ቀን ሁለት ቀን ሳታድር ታረቀች። እንደዚ አይነት ፍቅር አለ እንዴ? ገብታቸኋል። አልፈልግሽም እያለ ከሌላ ሴት ጋር እየሄደ እንደገና እሷ ደግሞ ታረቅኝ ሲላት ትታረቃለች። ሴት ልጅ እኮ ቆራጥ ናት። ሴት ልጅ እኮ በክብሩ አትደራደርም እውነት ለመናገር ቤተሰቦቿ አዛጋ የለመኗት እንደዚህ መታረቅ አለባችሁ ምናምን እያሉ እየለመኗት፣ በቤተሰቦቿ ፊት መቱ ይቅርታ ቢጠይቃትና ሽማግሌ ይዞ መቱ በክብር ቢወስዳት ኖሮ እንደዚህ አይጫወትባትም ነበረ። ግን በቃ ሁሉን ነገር የምታደርገው ገባችሁ። ደግሞ ወንድ ልጅ ቤተሰቦቿን የምታከብር ሴት ያከብራል። እሷ ግን ስታከብር አላየም፣ እሱም አያከብራትም፣ አይወዳትም። ገብታችኋል። ስለዚህ ይሄ ደግሞ ጥፋቱ የማኑ የሩታ ነው። ራሷን የምታስከብርበት ነገር ምንም ነገር አድርጋ ስለማታውቅ ማለት ነው። ስለዚህ ያ ነገር መታየት አለበት። ከአብርሽ ጋር የሚፈረድ ነገር ምንም ነገር የለም። ስለዚህ በመጀመሪያ ደረጃ አሁንም ቢሆን ፍቅር በድብብቆች ፍቅር ከቤተሰብ ውጭ ምናምን የሆነ ነገር መቼም ቢሆን ደስታ ሊኖረው ስለማይችል ማለት ነው። ሲቀጥል ሲቀጥል እንግዲህ ያው አክስት ተብዬው በነገራችን ላይ የአብርሽ አክስት ናት። የአባቱ እህት ናት። እንግዲህ ያው እሺ የሩታ አክስት ናት እንበልና፣ የሩታ አክስት ከሆነች የሩታ ስትወልድ ብቻ ነው እንደዚህ የምትሆኑት። እህቷ ስትወልድ ለምን እንደዛ አልሆናችሁም? እንደዚህ በቃ ቢዚ ሆነ በሷ ምክንያት ደስ ብሎን ምናምን። እህቷ ስትወልድ ብር ያለው በሰማይ ቤት አለው ነው የሚባለው አባባሉ። ባለሳሳት እንደዛ መስተለኝ የሩታ ገንዘብ ስላላት ነው እንደዚህ ድፍት ጥቅንት የምትሉት። ለምን ለእህቷ እንደዛ አላበዳችሁላትም? በእርግጥ አሁንም ቢሆን የህቷ ልጅ ነው ታቅፋ ያለችው ግን ማለት ነው ሩታ የምር የምር፣ አሁን የእህትሽ ልጅ እንደዚህ ነግደሽበት እንደዚህ ልጄ ነው ብላችሁት ማለት ነው እንደው ሲያድግ ምን ይለኛል ብለሽ አሰብሽ? እንደዛ ስትሰድባት እንዳልነበረ እህቷን፣ አሁን ላይ ግን የእሷ ልጅ ታቀፋችሁ ልጃችን ነው ብላችሁ መጣችሁ። ጉድ! ገንዘብ የማይሰራው የለም፣ ለገንዘብ ብዙ ነገር ይደረጋል እዚህ ምድር። ፈጣሪ ያሳየን እድሜ ይስጠን እንጂ ብዙ እናያለን፣ ብዙ